ለስነስ ገና መሹ። ጋሽ ቶማስ እንዴት አመሻ? ልጅ ነው እስካሁን ሱቅህን አልዘጋህም? በሰላም ነው ያመሻኸው? ምን አንዱ ደንበኛ ላፕቶፕ እንድሠራለት ሰጥቶኝ ለነገ ባደርስለት ብዬ መሸብኝ። እርስዎስ በምሽት ከየት ነው እንዲህ ይሄ ሁሉ ውሻ እርሶን ተከትሎ ነው የመጣው? ዳቦና ትንንሽ ቅንጥብጣቢ ነገር ገዝቼ ብሰጣቸው፣ ይኸው እሷን ውለታ ብለው ቤቴ ድረስ ሊሸኙ ይመጡ። አይ ደስ ይላል። ቆይ እንደውም እኔም ጋር ከምሳ የተረፈኛል ልስጣቸው። እንስሳት አያስቡም ይባላል እንጂ እንደውም ከአንዳንድ ሰዎች በተሻለ ያስባሉ። ተመልከታት፣ ያቺን ነጯኑ ውሻ ከሌሎቹ ተሻምታ ወስዳ ለልጆቿ ትሰጣለች። ለራሷ አትበላም እኮ። ምን ታርግ እናት አይደለች። ልክ ነህ። እናትነት እንስሳ አይል ሰው ባህሪው አንድ ነው። እናቴን አስታወሰችኝ። እናቴ ልክ እንደ እሷ ነበረች። እኛ ጠግበን ካላስተረፍን በስተቀር እሷ ቁጭ ብላ አትበላም ነበር። የኔም እናት እንደሱ ነበረች። ብዙ ጊዜ እንደውም ስትበላ እናያትም ነበር። እንዴት ትበላለች? ይኸው ቡችዬ ለራሷ ሳትበላ ምግቧ አለቀባት። ልትዘጋጋ ነው መሰለ አወረ መሽቷል። እንደውም አራሳ ሊሆን ነው የቀረኝን ስራ ጠዋት በአዲስ መንፈስ ብሰራው ይሻላል። በቃ ዝጋና ግባ። እኔ ከቡችዬ ጋር ትንሽ ተጫውቼ ይገባለሁ። እዚሁ ካደረች ግን ጠዋት ቁርስ እንገዛላታለን። አሁን እንዳታስቸግሮት። አይ ምን ታስቸግረኛለች ብለህ ነው ደግሞስ ብታስቸግረኝ እያረጋሽን ያልታስቸግረኛለች። አይመስለኝም። ታዲያስ፣ እሷን የቻልኩ ቡችዬ አታቅተኝም። ለነገሩ እኔም ብዙ አልቆይም፣ አታስብ እሺ፣ ነይ ቡቺ፣ ነይ ነይ። ደና ደሩ ደና ደሩ። እስቲ ለራስሽ ብትወይ ምን ነበረበት? ትንሽ ከፍ ሲሉ ጥለውሽ መሄዳቸው አይቀር። አይ ተባክሻት፣ ተሻሽኝ። እምቢ ካልሽኝ ወደ ቤት መሄዴ ነው። ተያልኩ እኮ። ኦ ቡቺ፣ በቃ እንግዲህ። ገቦ፣ አንተ ደግሞ ምን ልትሆን ነው? ቡቺ፣ አታ ቡቺ ሬ ደግሞ ምን ታይቷቸው ነው ውሾቹ እዚህ መጥተው የሚያላዝኑት? አረ ወዲያ ሄዱ። የምን ሟርት ነው የያዛችሁት? ምን ጉድ ነው አረጋሽ፣ ግቢ ውስጥ ገብተው ነው? ግቢ ውስጥ አልገቡም ከውጭ ናቸው። አንቺንም ቀሰቀሱሽ እንግዲህ። ማንን ሊደፉ እንደሆነ እንጃ? እንዴ፣ በዚህ ሌሊት ምን አድርጉ ነው የሚሉን? ቆይ እስቲ ጠብቂኝ፣ የግቢውን በእርስት ከብች እንዳይተናኮሉሽ ብዙ ናቸው ብለሽ ነው እንግዲህ? ድምፁ የብዙ ውሾች ይመስላል። እሺ በይ፣ ቀስ እያሽ ግቢው አምፖሉ ተቃጥሎ ጨለማ አውርሶታል ምንም አይታይም እንቀይረው ብል ሰሜ ያጣሁ ምን ላድርግ ተረኛው አቶ ቶማስ አደል አይቀይረውም እኛ ምን ቤት ነን እኔ እንደው የፈለጋችሁትን ብትሉ አንድ ብር አላዋጣም በተራይ ማድረግ ያለብኝን አደርጋለሁ በቀስ ብለሽ ክፈችው ይኸው የበሩን መዝጊያ ዱን ላይ ይዣለሁ በዚህ እናስፈራራችኋለሁ አይተውም የልብስ ገበድ መወጠር የሚያህሉን ዱሊያ ሽኖሾቹ ነው። ጉድ ጉድ አረጋሽ፣ እንዲ እነዚህ ሁሉ ምንድን ናቸው? ምኑን አውቄ ውቄ። ተዋቡ ክስ ሄዱ። ከዚህ ወዲያ ሄድ። ጎሽ ቤቱን አስለቅቀውን ሊገቡ ነው መሰለኝ። ሄዱ ከዚህ ወይ አረግ ያራተይ ዲያራተይ ድንጋያ ወርውረ እና እነሱ እስኪወረውሩብኝ ልጠብቅ እንዴ? አታይም አታይም እንዴ እንደ ዝም በወረውናሉ። አሉ እኮ ትጎጃችኋለሽ ብዬ ፈርቼ እኮ ነው። እየተመለሱ አታያቸውም እንዴ? ትንሹም የፈሩት እኮ ድንጋዩን ነው። ቢሆኑም እግራቸውን ካገኘ ይሰብራቸዋል። ቀስ እያልሽ። ይሰበሩ የታባታቸው። ጭራሽ እንቅልፌን ጥዬ በሌሊት ከውሻ ጋር ልሯሯጥ እንዴ? ሂጂ ከዚህ ወዲያ። እሰይ፣ ጎሽ። አሁን ሄደዋል። አዎ ሄደዋል። ተዋቡ በይ ነይ እንግባ። እሺ፣ አንቺ ግቢ፣ እኔ በሩ መልሼ ልዝጋው እና እገባለሁ። እንግዲህ ፈጣሪ ጠዋት ጥሩ ወሬ ለመስማት ያብቃል። እነዚህ ውሾች ያለ ነገር ይሄንን ሰፈር አልወረሩትም። ፈጣሪ ያውቃል። እንግዲህ ደህና ደሪ ደህና ደሪ። ተውንጃ ትጣሉ። ተካፍላችሁ ብሉ እንጂ ለምን ትነጣጥቃላችሁ? ለሁላችሁም ይበቃ የለ። አንቺ ውጪ፣ አሁንም ለራስሽ አትበይም። ነይ እስኪ ነይ ነይ፣ ይሄ አንቺ ነው። ልጆችሽ የያዙትን ነው ይብሉ። አዎ፣ ጎሽ፣ እንደሱ በይ። አንተ ሰውዬ ምንድነው በሬ ላይ የምትለፈልፈው? እንዴ፣ እንዴ፣ ጎሽ! እንዴት አምሮብሃል አቶ ቶማስ! እዛ ጠፋና ጭስ ተሞቃሉ። እንደው በላህብላይ እንደ ውሻ ቀላ ቢሆን አረፍከው። ምን ጨነቀሽ? እኔማ ይጨንቀኛል እንጂ እንዴት አይጨንቀኝም? እንቅልፌን አጥቼ ማደሬ ሳያንሰኝ አሁን እንኳን እንዳልተኛ ውሾቹን መልሰ ሰብስበ ማምጣት ነው። መልሰ ማለት ሌሊት እንቅልፌን ሲነስኝ ተነስቼ አባረሪያቸው ነበረ። ይኸው አሁን ደግሞ ጭራሽ ግቢ ውስጥ ገብተዋል። ወይ ዳኛ ማጣት። ማነሽና ነው አንቺ የእኔን ውሾች የምታባረሪው? የኔን አዎ፣ የኔን። እነዚህ ሁሉ ውሾች ያንተ ናቸው? አዎ፣ የኔ ናቸው። ምን ነው፣ መቼ ወለድካቸው? ማለት መቼ ሰበሰብካቸው? ብለ ምን እንደ ከውሻ ጋር ኑሮ ትለን ነው? ከየት የመጡ ውሾች ናቸው? ከተማ ውስጥ ቤት የፈረሰባቸው ውሾች ናቸው። መግቢያ አጥተው ተርበው ሲንከራተቱ ሳያቸው አላስቻለኝም፣ አመጣኋቸው። ከተማ ውስጥ ቤት የፈረሰባቸው ስትል ምን ማለት ነው? መንግስት ውሾቹን መኖሪያ ያሳጣቸው እያልከ ነው? ከመቼ ወዲህ ነው ደግሞ ውሻ ቤት ባለቤት የሆነው? በየትኛው ህግና አንቀጽ ነው? ሴትዮ። እና እዚህ የሰበሰብካቸው ምትክ ቤት ይሰጣቸው፣ ካሳ ይከፈላቸው ብለህ እያደራጃቸው መሆኑ ነው? አረጋሽ፣ እኔ ፖለቲከኛ አይደለሁ ያላልኩትን አለ ብለሽ እኔን ችግር ውስጥ ለመክተት አትጣደፊ። አልክ እንጂ ውሾቹ የከተማ ውስጥ ቤታቸው የፈረሰባቸው ናቸው አላልክም? እና ታዲያ እሱን ማለትኝ። ቆይ ከተማ ውስጥ ቤት እየፈረሰ ያለው ለምንድን ነው? እሱንማ ከእኔ በላይ ቀበሌ ስለምትይ አንቺ ታውቂያለሽ። አንቺ ንገርኝ እንጂ። እኔም አውቀው ቤቶቹ የፈረሱት በኮሪደርና በወንዝ ልማት ምክንያት መሆኑን ነው። ይሆናል። አየህ፣ አልተቀበልከው። ምኑ? ልማቱን። አረጋሽ እኔ ልማቱን ተቀብየዋለሁ። እባክሽ አንቺም ውሾቼን ተቀበይኝ። ከዚህ ውጪ ምንም እንዳትኝ። ወይ ጉድ! ቁርሴን እንኳን ባፌ ሳይዞር ገና በጠዋቱ አንቺን ይዘዝብኝ። ቆይ ቆይ ቆይ ተቀበይ ስትል እነዚህ ውሾች ከዚህ በኋላ የኔ ናቸው፣ ከኔ ጋር ይኖራሉ እዚህ ግቢ? አዎ ግቢ ወይም ከግቢ ውጭ ቤት እሰራላችኋለሁ። ለቀን አለ በሰራራ ሽጉጥ ያለው ማን ነበረ? ጣሊያን ነው ማን ነው ያለው? እነዚህ ከከተማው ውስጥ በዝተው ባለቤት አጥተው የሚታዩት ውሾች እኮ ባለቤቶቻቸው አካባቢ ሲቀይሩ ትተዋቸው የሄዱት ናቸው። እስቲ አስቢው በፊት ላይ ሰዓት ጠብቆ ምግብ የሚሰጣቸው ቤተሰብ ነበራቸው አሁን ግን እ ስለዚህ እርዳታ ጣቢያ ልታቋቁምላቸው መሆኑ ነው አቶ ቶማስ በደንብ አስብበት ዩ ኤስ አይ ድ እንደሆነ ድጋፉን አቁመዋል ብችልማ እንዴት ደስ ባለኝ እባክሽ እስኪ እስኪ ደህና ሆስፒታል ሄድና ተመርመር ይህንን የምትወቃቀጠውን ስራስር ስር በእንቅልፍ ልብ በልተ አእምሮውን አስቶ እንዳይ እንግዲህ አትቀባጥሪብኝ አቋሚ ናሳውቀሻል ስማ፣ እኔ ስለአንተም ሆነ ስለ ውሾች የሚመለከተን ጉዳይ የለም። አሁን ጉድ ሳይፈላ እነዚህ ውሾች ከግቢ በር ላይ ዞር አድርግል። አላድርግም ትሽ! ሄጅ ከዚህ ውጭ፣ ሄጅ ከዚህ ብያለሁ። አርቃሽ! ስነ ስርዓት ይኑሽ። ቤተሰብን ማባረራቸው ቤተሰብን እሳት ጠፋና እስሞ ቃሉ ቤተሰብን ሂድና የተውክበት ፈልግ። አንቺ ሸጥሆረያለው ነይ ቡቺ ቡቺ፣ ነይ ነይ ነይ ወደኔ። ሰማኛል አቶ ቶማስ፣ ይሄ ልማቱ ላይ አላስፈላጊ ወሬ ያወሩ ተጽዕኖ መፍጠር መሆኑን እወቅሽ። በተጨማሪም ደግሞ መንግስት ለእንስሳት ግድ የለሽ ነው እያልክ ጭምር ነው። አንቺን በሰላም የተቀመጡትን በመበጥበጥ የሰፈርተኛውን ሰላም ማደፍረስሽ ሽብርተኝነት ነው። እና ሽብርተኛ ነሽ እያልከኝ ነው? አንቺስ ጸረ ልማት ነህ እያልሽኝ ነው። ጸረ ልማትማ ብትሆን ነው ቤታቸው ለምን እንደፈረሰ እያወቅ እንደተበደሉ አድርገህ የምታወራው። እንደውም ልንገርሽ፣ የልማቱ ደጋፊ በመሆኔ ነው እነኝህን በየቦታው ተጥለው የሚታዩ እንስሶች ሰብስቤ አንድ ቤት ይኑሩ ማለት። መቼም ውሻና ድመት ውር ውር ብለው መታየታቸው ለከተማውም ሆነ ለክፍለ ከተማው ውበት ጥሩ አይደለም፣ አይደል? በዚህ ስራ ደግሞ እንደውም የወረዳው አመራር ሊሸልመኝ ነው የሚገባው። አሁን ገባኝ። ይሄ ሁሉ ዙሪያ ጥምጥም ለካለሲ ነው። ለምኑ እኮ አንተ ስትሸለም እኔ ልገመገም? ቆይ ቆይ ቆይ፣ ለመሆኑ በዚህ ጉዳይ ላይ ጤና ቢሮ ምን የሚል ይመስልሃል? ጤና ቢሮ ደግሞ ምን አገባው? እንዴት አገባው? እነዚህ ውሾች ለአካባቢው ማህበረሰብ የጤና ጠንቂ ሆኑ አይሆኑ ይታወቃል። እንደውም አሁኑኑ ሄጄ ማመልከት አለብኝ። ወዴት ወዴት? ዛሬ ከዚህ ግቢ ማንም አይወጣም። ሰው እያሳልፈኝ ይለለ አሳልፈኝ። አይቻልም፣ አይቻልም አላሳልፍም። እንደዛ ነው? እንግዲያውስ ኡ ብዬ ጎረቤቱን እሰበስባለሁ። እንግዲያውስ ልቀቀኝ። ወይ ይቅርታ፣ ዳዊት ቆይ ቆይ ቆይ። ወይ አይ ማለቴ አቤት ለማለት ነው። ችግር የለውም። ወይ ስላልከ ይቅር አይለኝም። እሺ ሳራ፣ ምልታዘዝ። እህት እያረጋሽን፣ አይታታ። አሁን እዚህ ጋር ከጋሽ ቶማስ ጋር የጦፈ ጦርነት ላይ ነበሩ። በምን ምክንያት? በውሾቹ ሳይሆን አይቀርም። የሚስማሙ አይመስለኝም። በየትኞቹ ውሾች? እነዚህ መንገድ ላይ የተኙስ ናቸዋ። አላይሻቸውም? እንዴ እንዴ! ይሄ ሁሉ ውሻ ከየት መጥቶ ነው? የጋሽ ቶማስ ውሾች ናቸው የጋሽ ቶማስ ጋሽ ቶማስ ደግሞ ከመቼ ወዲህ ነው ውሻ ይኖራቸው ቆይ ቆይ ቆይ ኬት አምጥተዋቸው ነው እነዚህ ከተማ ውስጥ አሳዳጊዎቻቸው ቤት ሲቀይሩ ትተዋቸው የሄዱ ውሾች ናቸው ትናንትና ማታ ጋሽ ቶማስ ምግብ ስለሰጣቸው እሳቸውን ተከትለው መጥተው ነው ውይ ሲያሳዝኑ ደግሞ በጣም የሚያማምሩ ናቸው ነይ ቡጭ ነይ ታይ ታይ ብዙ ትጠጊያቸው ለምን እንዴ ስለ ጤንነታችሁ ምን የምናውቀው ነገር የለም ምን ሆነ እዚህ እኮ ከሞቀ ቤታቸው የተፈናቀሉ ተፈናቃዮች ናቸው። ተፈናቃይ ማራቅ ደግሞ ጡር አለው ታውቃለ። ሌላ ጊዜ ቢሆን ይህኔ ምግባቸውን በልተው ተኝተው ነበር። አሁን ግን ምግብም ማተው መኝታም ማተው። ቆይ ልታለቅሽ ባልሆነ። በጣም አሳዝነውኛል። ይህኔ እኮ እያንዳንዳቸው የራሳቸው ታሪክ አላቸው። ሰው ቢሆኑ የደረሰባቸው መናገር ይችሉ ነበር። አሁን ግን ነይ እስቲ ቡችዬ። እንዴት ነው የምታሳዝኑት። የጎዳና ህይወት በጣም ከባድ ነው አደል? ታይንዲ በእጅሽ አትንካቸው። ዲቭ እኔ አችኛዋን ነው ስጄ ባሳድጋትስ። የት እዚህ ግቢ እናት ያደ ሌላ ቤት አለ። አይ ጥሩ ሀሳብ አይመስለኝ። ለምን? እንጃ ማዘር እናት እያረጋሽ የሚስማሙ አይመስለኝ። ለምን? ያው ሳራ ዛሬ በጥያቄ አታደፍሽኝ። ምንድን ነው ታዲያ? ጥያቄ እየተፈጠረብኝ ዝም ልበል? እንደዛ ማለት እንኳን አልነበረም። ምን አለ ውሾቹ መነካካት ብታቆሚ። ለምንድን ነው አይስማሙም ብላ ያሰብከው? የማዘርን አላውቅም፣ ግምት ነው ትያረጋሽ ግን እርግጠኛ ነኝ። እንዴት ከጋሽ ቶማስ ከየት ትጭቃጭቁ ነበር አላልኩሽም? አሀ ጋሽ ቶማስ ውሾቹን ማሳደግ ፈልገው ነው እዚህ ውጭ ላይ በቆርቆሮ ቤት ሰርተውላቸው ሊንከባከቧቸው አስበዋል። ሁሉንም መሰለኝ። የስ ግን የማይሆን ሀሳብ ነው። ለዚህ ሁሉ ውሻ በየሶስት ቀኑ ኮርማ በሬ ሊጠልላቸው ነው ማለት ነው። እንዲ ካልሆነ የራባቸው ቀን ዞረው እኛኑ ነው የሚበሉን። መጀመሪያ ቤታቸው ይሰራና ከዚህ የሚሆነው ይታያል። ይቺ ምጢጤ ያትማ አፍንጫዋ ድፍጥጥ ያለ ነው አታምር። ውይ! አትንኪያቸው፣ አታሻሻቸው አልኩሽ እኮ። ለምንድን ነው የተጨነቀው? በውሾቹ ምክንያት እንዳትታመሚ ነው። ብታመምን ችግር አለው? ማለት መታመሚ የዚህን ያህል ያስጨንቃል? ምን ሆንሻል? ለምን አያስጨንቀኝ? ለምንድን ነው የምትጨነቀው? እንድትታመሚ ስለማንፈልግ ነው። ለምን? እኔ እንጃ። እንዲ ምን ያስቅሻል ደግሞ? ምንድን ነው እንደዚህ ምታይ ቶ ቀሽም በሕግ ሴትዮ፣ በሕግ አምላክ ላክ፣ ቅጠሎቼን አትርገጪ። እንደሌላው ጊዜ ዝም ምለህ እንዳይመስልሽ። እዚህ ቤት ወይ ሳርዬ፣ አንቺ ነሽ እንዴ? አዎ ጋሼ ቶማስ፣ መድኃኒቶትን እየሰሩ ነው? አዎ ልጅ። ፈልገሽ ነው እንዴ? ነበር እና ንገርኛ፣ ለምንድን ነው የፈለግሽ? አይ አሁንማ ስራ ይዘዋል። በቃ ስራዎትን ሲጨርሱ ተመልሼ ይመጣለሁ። ግድ የለም ንገርኝ፣ አስቸኳይ ስራ ላይ አይደለሁም። እኔማ ስራ ካልያዙ ያዙ፣ ለምንሾቹን ገላቸውን አናጥባቸውን ብዬ ነው። የትኞቹን? ውጭ ያሉትን። አው ዳዊት የእርሶ እንደሆኑ ነገረኝ። እንጠባቸውና ግቢ ውስጥ አስገብተን ፀሐይ አሙቀን እንንከባከባቸው። ውሻ ትወጃለሽ ሳርዬ? ኡፍ እንዴት ያሳዝኑኛል መሰለሽ ዓይናቸውን ሳየው የሆነ ነገር እየነገሩ ያለ ይመስለኛል። አንቺም ምን እንደኔ ሆነሽ በጣም በተለይ ትንንሾቹ በጣም ያሳዝኑኛል። ጎሽ፣ የአንቺን ድጋፍ ካገኘው ይበቃኛል። አንቺ ከደገፍሽኝ እናትሽም ትደግፈኛለች። የሚቀረው የዳዊት ነው። እሱማ ተከራይ አይደል ምን አገባው? ዋና ትያረጋች ናት እሷን ያት ገና በጠዋቱ ነው የለከፈችኝ። አሁን ጤና ቢሮ ይሄዳለሁ ብላ ወታለች። ለምን ልትከሷት እስቲ የሚያደርጉኝ እያለሁ ውሾቹን ከተማውን ሞልተው ወዲያና ወዲህ ሲሉ እያየ ዝም ያለ ጤና ቢሮ እኔ ላሳድግ ስሰበስብ ምን እንደሚለኝ እያለሁ። በቃ እነሱ ሳይመጡ ቶሎ አጥበናቸው ንጹህ እናድርጋቸው። እርሶስ እስኪዘጋጁ እኔ ውሃና ፈሳሳሙና ላዘጋጅ። እሺ፣ እኔ አበባ፣ ሂጂ። እኔም እነዚህ ያዝረከረኳቸውን መድኃኒቶች ቦታ ልስጥና ልምጣ። እሺ

በማን መዘፍዘፊያ ነው እያጠባቸው ያላችሁት? የኔ መዘፍዘፊያ ነው ሴትዮ የራሴው። በቃ ሄደሽ ከሰሽኝ አይደል? እስኪ የሚያደርጉኝን አያለ ሌላ ነገር አትፈልጊ ማ እኔ እኔ ለኛ አንተን ለመክሰስ እንደው ጣቢያ ለጣቢያ ምዞረው እኮ እኔ ላንታንሼ ስለዚህ አልከሰሻቸውም ማለት ነው አይደል? እኔ ድሮም እንደማትጨክኝ አውቃለሁ። ቆይ ልሳምሽ። አይ አንቺ ደግሞ በይዞር በይ። አንቺ ቅቄሽን ይዘሽ ወደ እኔ አትምጪ። እህትስ እ ይኸዋ ይኸዋ፣ የፈራሁት መች ቀረ። ግቢው የበሽታ መንፈልፊ ያደረጋችሁት አለቀልም። በቃ ትሰሚኛለሽ፣ አንቺን ማስቆም አያቅተኝም። እዚህ ግቢ ውስጥ አንዱ ውሻ ማየት አልፈልግም። አባሩልኝ፣ አለበለዚያ ውርድ ከራሴ አባሩልኝ። ከዚ እንዲ እትጃረግዬ፣ ለምን ደዚህ ጨካኝ ትሆኛለሽ? ባለን አቅም ተፈናቃይ ውሾችን ብናገዛቸው ምን ችግር አለው? ችግሩማ፣ ይኸውልሽ፣ አንደኛ ጤና እናጣለን፣ ሁለተኛ በድምፅ ብክለት እንቸገራለን ሶስተኛ እንቅልፍ እናጣለን። አራተኛ ደግሞ ይኸው የቦታ መጨናነቅ ግቢ ውስጥ ይፈጠራል። ወይ ዳኛ ማጣት ተኝቶ እንደሚያደርሰው ስለ እንቅልፍ ስታወሪ አለማፈር። ወዲያ ተኝተሽ ብታድሪማ እኛ እፎይ እንል ነበር። ዳሩ አንቺ እንደ አዲስ የምትነቂው በሌሊት። እሺ አሁን በቀደምለት ከሌሊቱ ሰባት ሰዓት ላይ ቤትሽ የሚንጎዳጎደው ምን ነበር? ወዲያ ለሊት እንቅልፍ አጣን ብለን እኛስ ቅሬታ አቅርበናል። የልጄን የአቤልን ሌሊት ገቢነት ዱርይነት እየነገርከኝ ነው። ግድ የለም ሰው በልጁ ሲቀበል እኔን በልጅሽ ተዋረጅ ብሎኛል። ስደበኝ ግድ የለም ስደበኝ፣ ልጄን ያስደበኝ ስደበኝ፣ ግድ የለም ስደበኝ። መች ተሳደቧል? ሰዎች ደግሞ ካጠገ ለምንድ ነው የምታለቅሽ? ለአንቺ እናትሽ የቸገረኝ እሱ ነው። ተዋቡ ወይ ተዋቡ፣ አንቺ ተዋቡ አቤት ለምን እንደዚህ ታደርጊያለሽ? እትዬ እያደረግኝ እማዬ እንደሆነች እምቢ እንደማትለኝ ታውቂያለሽ። እንደናደራችሁ አደራችሁ ምን ደህንነት አለ። ነይ ተዋቡ ነይ፣ የልጅ ሽንጉር ተመልከች፣ ነይ ተመልከች። ቆይ ግን አንቺ ግቢ ውስጥ ዶሮች ታረቢ አይደል? የተቃወመሻለ። ጎሽ የረሳሁትን አስታወሽኝ፣ ተባረኪ መልሻ እንደዛ ነው በጣም ጥሩ እናንተ እንዴ አንቺ ሳራ ምን እያደረጋችሁ ነው እንዴ ያምን ጭቅጭቅ ነው ግቢ የጎዳና ላይ ውሾች ሸወር መስጫ ሆኖልሻል አልቶ አቡ እዚቹ ግቢያችን ውስጥ የስደተኛ ውሾች መጠለያ ካምፕ ሊያቋቁሙ ነው በዚህ ስራ የስፖንሰር ብር ይበላ መስሏቸዋል። አይበላም፣ ውፉ ነው። ቆይ ቆይ ቆይ የማታዎቹ ውሾች ናቸው አይደለም? አይገርምሽም? እኛማ ሟርት ነው ሟርት ነው ስንል ያመሸነው ለካ ጉዱ አቶ ቶማስ ነው። ትሰምኛለሽ? ሴትዮ እኔ ጉድም ሟርትም የለብኝም። አትቀባጥሪ። ሆነም ቀረም እነዚህ ውሾች እዚህ ግቢ መኖር አይችሉም፣ ጨርሻለሁ። እንዴት እያደረግዬ? ዝም በይ አንቺ! ደግሞ ንግግሬ ከሱ ነው። እንግዲያውስ እዚህ ግቢ ውሻ መኖር ካልቻለ ዶሮም አይኖርም፣ እኔም ጨረስኩ። ማን ያለው? እኔ ግቢ የጋራችን መሆኑን አትርሼ። አንቺ ያለሽ መብት እኔም አለኝ። ይላል ነገረኛ። ህገ መንግስቱ ይላል። ህገ መንግስቱ ሳይሆን ህገ ግቢው ይላል። እስካሁን ካላለም ካሁን በኋላ ይላል። በትክክል ማለትም አለበት። ደግሞ እንቺ አንቺ ልጅ ተረጋጊ። እንዴ ከመቼ ወዲህ ነው እንደዚህ ያመለ ያመጣሽው? አረጋሽ፣ እንዴ እኛ እኮ ትልልቅ ሰዎች ነን። ለምንድን ነው ችግሮቻችንን በዚህ መንገድ ለመፍታት የምንጣደፈው? እና እንዴት ይሁን? መቼም ከውሻ ጋር እንኑር? አትም የእግዚአብሔርን ነገር ምኑን አይተሽው አሉ ሰውዬ። አንቺም ነገ የነዚህ ውሾች ዕጣ ደርሶሽ ፈላጊ እንዳታጭ ጸልይ። አልቀረም፣ በእርግጥ ቶማስ ልክ ነው። ከአካባቢያችን ላይ በልማት የተነሱ ሰዎች ውሻዎቻቸውን እዛው ትተው በመሄዳቸው በሰፈሩ ባለቤት የሌላቸው ውሾች በስተዋል ይሄ ደግሞ የውሾቹ ጥፋት አይደለም ሁሉም የእኛ ኃላፊነት ነው ውይን ናት ምርጥ እኮ ነሽ እረፊ እንዳት ስሚ አየሽ አይደል ማንም አንቺን አልደገፈም አይ እኔ ማንንም እየደገፍኩ አይደለም አየሽ አይደል ሽንፈትሽን ውጠሽ ተቀበይ። እንዴ ዳዊትስ የእሱ ሐሳብ መሰማትና ድምፅ መስጠት አለበት እንዴ? እንዲያሁን ቅድም ስመጣ ውሾቹ እዚህ ተኮልኩሎ ደንበኞቼ እየፈሩ ተመልሰውብኛል እያለ ሲነጫነጭ ነበር። ልክ አይደለሁም እንዴ ዳዊት? ከሞላ ጎደል። አዎ በቃ ይኸው ነው። አሁን ሁለት ለሁለት ሆነናል። አቶ ቶማስ? እሱ ምን አገባው? ተከራይ አይደል ጋሽ ቶማስ? ተከራይ ድምጽ ይሰጣል እንዴ? ትክክል ብለሻል። እሱ ነገ ሌላ ቦታ ሊሄድ እኛ እዚህ በቋሚነት ለምንኖረው ድምፅ ሊሰጥ ህግ ሊያወጣ አይችልም። በይረፊው ተመልሰን ሁለት ለአንድ ሆነናል። ቆይ ቆይ ቆይ፣ እንደዛ ነው በይ አረፋው ያማ ከሆነ ከአንድ ቤት ሁለት ሰው ድምጽ መስጠት ስለማይችል ሳራም አንተን ደግፋ መቆማት ይችላል ወይ? ዳኛ ማጣት ተናግሬያለሁ። ኃላፊነቱን ለመወጣት መንገድ ጀምሬያለሁ። እንዴ አረ በግ አምላክ፣ ዝም በሉ በቃ። እንዴ ከውሾቹ እኮ ባሳችሁ ከመጮህ ኃላፊነታችንን እንዴት እንወጣ ብሎ መነጋገሩ አይቀልም ነበር? እኔማ ኃላፊነቴን ለመወጣት መንገድ ጀምሬያለሁ። አይ ቶማስ፣ አንተም አታብዛው። እንደ እነዚህ በዛው መቀነስ እኮ አለባት። አንቺ የፈለግሽውን በይ፣ በእኔ በኩል እዚህ ግቢ በጨራሽ ውሻ አይኖርም። ጤና ያሳስበኛል ብዬ ዶሮዎቹም ከዛሬ ጀምሮ እዚህ ግቢ መኖር አይችሉም። እኔም ጤናዬ ያሰጋኛል። ተባክ ኦሆ ልጅ ዳዊት ባለፈው ቻይናን አርመጠመጣት ያልከኝ በሽታ ምን ነበር? ቺክን ፍሉ። አዎ ሰማሽ አይደል? ስሙ እንኳን የወጥ ስም ነው። ስለዚህ ወይ ሁለቱም ይኖራሉ ወይ ደግሞ ሁለቱም። ሳራ እማዬ እኔም ትንንሾቹን ብችሎች ማሳደግ ፈልጋለሁ። ያው ከዚህ በፊት ተነጋግረን የለ እዚህ ግቢ ውስጥ የምናረገው ነገር ሁሉ የሁላችንንም ስምምነት ይጠይቃል፣ አልተባባልንም? ስለዚህ አረግዬ የብቻ ውሳኔ ብሎ ነገር የለም፣ ምክንያቱም ግቢው የጋራችን ስለሆነ። እንግዲህ በእኔ በኩል ከቁጥራቸው መብዛት በስተቀር ችግር አለ ብዬ አላስብም። አዎ አንድ ሁለቱም ብንንከባከብ የራሳችንን አስተዋጽኦ ማበርከት እንችላለን እኮ ለልማቱ። ኧረ ለእንስሳቱ ወዴት ወዴት አላልኩም። እማዬ እኔንም ቢያትለኝም የእኔም ሐሳብ የነበረው እሱ ነው ሁሉም ሰው የሚችለውን ማድረግ ካልቻለ በጣም ከባድ ነው ምኑ ልማቱ አረ የሰው ልጅ ህይወቱ ሳሪዬ ነ የትኞቹን እንምረጥ ምንም እንኳን ከእነዚህ ውሾች እንቁላል ማግኘት ባንችልም ብንንከባከባቸው ፍቅር እናገኛለን አየሽ አይደል በአሽሙር ሲሰድበኝ ጠቅመኛ ነሽ ማለት እኮ ነው ምን አለ ብታዩ አታዩም እንዴ እንዴ ደስተኛ እንደሆነ ራስ ቁድ አረጊይ እንደው ቶማስ እንደዚህ ደስተኛ ሆኖ ካየኑ ስንት ጊዜያችን ብቸኝነቱን ሀዘኑን ካስረሱት ቢፈቅድለት ምን አለ አረጊይ ስሞትልሽ እስቲ እሺ በይ ደግሞ ይሁልሽ ካልተመቹን እኮ አይተን ሌላ መፍትሄ እንፈልግላችኋለን አረግ አረባክሽ እሺ በይ ግን ከሁለት እንዳይበልጡ ምን ትላለች? ልጅ ዳዊት፣ ችግር የለም ሰምቻችኋለሁ፣ እስማማለሁ። ተስማማ አልተስማማ ምንም የምትለውጠው ነገር የለም። ሳራ ይኸው ሁለተኛ ስለ ዳዊት እንደሱ ስቲ እንዳልሰማሽ እሺ። እችኛዋን ቡችላ ለእኔ ፍቀዱልኝና፣ እማ እናትና ልጅን ማን ይነጣጠላል ብለሽ ነው? አይዞሽ፣ የትማ ስ እትያረግጌ። በጣም አመሰግናለሁ

ኩንስንስ። የድራማው ጸሐፊ ሂሩት ይርዳው፣ አዘጋጅ ኤፍሬም ልሳኑ፣ ተዋንያን አስታውሽኝ በነጋ፣ ኤልያስ ደጀኔ፣ አያሌው ገብረ ማርያም፣ ሂሩት ይርዳው፣ ማናይቶሽ አበበ። ኩንስንስ